በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንዴት ናችሁ? ውድ የልሳቴ ውብ ቤተሰቦች፣ ተከታታዮች የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ይኑር፣ አሜን። ድንግል ማርያም ከመጋቢ ሐዲስ ሔኖክ ፈንቴ። ያለ ድንግል ማርያም ዓመተ ምሕረት የለም። ዓመተ መዓቱ ወደ ዓመተ ምሕረት የተቀየረ ድንግል በወለደችው በክርስቶስ ነውና ያለ ድንግል ማርያም የአበው ተስፋ የለም። የአበው ተስፋ የተፈጸመ በርሷ በልጇ ነውና። ያለ ድንግል ማርያም የነቢያት ትንቢት አይፈጸምም። የነቢያት ትንቢት የተፈጸመው በድንግል ማርያምና በልጇ ነውና። ያለ ድንግል ማርያም የአበው ቀመር አይፈታም። የአበው ሱባኤ ቀመር ደርሱ የተፈታው በድንግልና በልጇ ነውና። ያለ ድንግል ማርያም ቅዳሴ የለም። ቅዳሴ ተቀድሶ የሚበላው ስጋውና የሚጠጣውን ደሙን ከእመቤታችን የነሳው የክርስቶስ ስጋና ደም ነውና። ያለ ድንግል ማርያም ምስጢረ ስጋዊ የለም። ጌታችን ሰው ሆኖ የተወለደው ከድንግል ማርያም ነውና። ያለ ድንግል ማርያም መድኃኔ ዓለምን ማሰብ አይቻልም። የመድኃኔ ዓለም እናቱ ድንግል ማርያም ናትና። ያለ ድንግል ማርያም ኢየሱስ ክርስቶስን ማወቅ አይቻልም። ኢየሱስን ያወቅነው ድንግልን ከወለደችው በኋላ ነውና፣ በተወለደ በስምንተኛው ቀኑ ስሙ ኢየሱስ ተብሎ ተጠራ እንዲል ያለ ድንግል ማርያም ሕይወት የለም። አምስት ሺህ ከአምስት መቶ ዘመን በመከራ በሥቃይ የኖረው ዓለም ሕይወት አግኝቶ ነጻ የወጣው ከድንግል በተወለደው በኢየሱስ ክርስቶስ ነውና፣ ያለ ድንግል ማርያም ብርሃን የለም። ጨለማው ዓለም ብርሃን ያየው ከድንግል በተወለደው በኢየሱስ ክርስቶስ ነውና ያለ ድንግል ማርያም ድኅነት የለም። ዓለም የዳነው ከድንግል በተወለደው አማኑኤል በተባለው በጌታችን በኢየሱስ ክርስቶስ ነውና ያለ ድንግል ማርያም ጽድቅ የለም። ለኀጢአተኛ የጽድቅ መንገዱ ድንግል ናትና የሚያጸድቀውን የሚኮንነውን የወለደች እመቤታችን ድንግል ማርያም ናትና ያለ ድንግል ማርያም መንግሥተ ሰማይ የለም። ጌታችን መንግሥተ ሰማይን የሚያወርሰው ከራሷ በነሳው ስጋ ነውና ስጋውን ለበላ ደሙን ለጠጣ መንግስተ ሰማያት ትሰጣለችና፣ ያለ ድንግል ማርያም የሴቶች ክብር የለም። ወንዶች በሴቶች ላይ በእናንተ ምክንያት ሞት መጣብን፣ ከገነት ወጣን፣ ርስታጣን፣ ከእግዚአብሔር ተጣላን፣ እናንተም የተገናኛቸው ከእኛም ነው ብለው ይመኩ ነበር። ሁሉ ግን ሴቶቹ በመቤታችን ርስታቸው ተመለሰ፣ ከእግዚአብሔር ታረቀ። ታረቃቸው ህይወት አገኛቸው ገነት ገባች። ሴት ከወንድ ብትገኝም ወንድ ከሴት ተገኘ ብለው የሚመክሩባት ሆናለችና ነው። ያለ ድንግል ማርያም የሴቶች እኩልነት የለም። ሴት ከወንድ ብትገኝ ወንድ ከሴት ተገኝቶ ወንድና ሴት እኩል መሆናቸው በእመቤታችን ተረጋግጧልና ለእኔ ድንግል ማርያም ህይወቴ፣ እስትንፋሴ፣ ክብሬ፣ ሞገሴ ብርሃኔ፣ የጉዞ ስንቄ፣ የገነት ተስፋዬ፣ የሰማይ መንገዴ፣ ዘላለማዊ ተስፋዬ ናት። መጋቢ ሐዲስ ሔኖክ ፈንቴ እንዳዘጋጁት አዲስ አበባ በድጋሚ የተለጠፈ